ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የምዕራፍ አምስት ማጠቃለያ መልመጃን ነው ወደም ቪዲዮ ከመሄዳችን በፊት ሰብስክራይብ ያላደረጋችሁ ሰው ሰብስክራይብ አድርጉ እንዲሁም ላይክ እና ሼር ማድረግ እንዳይረሳ በቀጥታ ወደ ጥያቄዎች እንሄዳለን የመጀመሪያው ጥያቄ ከሚከተሉት ጥያቄዎች ትክክል ከሆነ እውነት ትክክል ካልሆነ ሐሰት በማለት መልሱ ይላል ሃ ምን ይላል ቀጣሚ አንግሎች የሚባሉት የሁለቱ አንግሎች ድምር 180 ሲሆን ነው ቀጤማ የምንለው ቀጤ ማለት በራይት አንግል ራይት አንግል የሚፈጥር ወይም ደግሞ ዘጠና ዲግሪ ማለት ነው። እና ቀጤማ የሚባሉት አሁን ለምሳሌ ለሁለት ብንከፍለው ይሄኛውና ይሄኛው አንግል ተደምረው ዘጠና ዲግሪ ሲፈጥሩ ነው ቀጤማ የሚባለው። የሚፈጥረው ዘጠና ነው ሲደመሩ እንጂ መቶ ሰማንያ አይደለም ማለት ነው። ስለዚህ የዚህኛው መልስ ሐሰት ይሆናል። ለደግሞ ለማንኛውም ጎን አራት ምስል ተቃራኒ መለያዎችን የሚያገናኝ ውስጥን ቀጥታ መስመር የጎን አራቱ ዲያጎናል ይባላል፣ እውነት ነው። ለምሳሌ እንደዚህ አይነት ጎን አራት ቢኖር እነዚህ ተቃራኒ መለያ ይኸኛውና እዚህ ጋር ያለው ተቃራኒ መለያዎች ናቸው። እነሱን የሚያገናኘው መስመር ዲያጎናል ነው የሚባለው። ስለዚህ ይኸኛው እውነት ነው ማለት ነው። ሐመር ውሃ ዝርጋማ አንግሎች የሚባሉት የሁለቱ አንግሎች ድምር ዘጠና ዲግሪ ሲሆን ነው። ቅድም ቀጥያው ዘጠና ዲግሪ ነው ብለናል። አላ ዝርጋማ ማለት ደግሞ ዝርግ ማለት የተዘረጋ ነገር ነው አይደል? ስለዚህ እንደዚህ መቶ ሰማንያ ይፈጥራል። ይህ ለሁለት ብንከፍለው እነዚህ ሁለት አንግሎች ተደምረው 180 ዲግሪ ሲፈጥሩ ሁለቱ አንግሎች ዝርጋማይ ናቸው ይባላሉ ስለዚህ ዝርጋማይ የሚባለው 180 ዲግሪ የሚፈጥር ነው እንጂ ሲደመሩ 180 ዲግሪ ነው እንጂ 90 ዲግሪ አይደለም የሚሰጡት ስለዚህ ይሄኛው ሀሰት ነው ማለት ነው ይህና ይህ መርኋ ተገለባብጣል ማለት ነው በሌላ አባባል መደሞ በአንድ ጎን አራት በአንድ ጎን ሶስት ውስጥ ሁለት ማዘናዊ አንግል ሊኖሩ ይችላሉ በአንድ ጎነ ሶስት ውስጥ ሁለት ማዘናዊ አንግል ሊኖር አይችልም ለምንድን ነው ለምሳሌ ለምሳሌ እንደዚህ ራይት አንግል ትሪያንግል ብንሰራ እዚህ ጋር ዘጠና ዲግሪ ቢፈጠር እዚህም ጋር ዘጠና ዲግሪ ቢፈጠር ሁለቱ ሲደመሩ ዘጠና ሲደመር ዘጠና ዲግሪ ስንት ይሆናል? መቶ ሰማንያ ዲግሪ ይሆንና ይሄኛው ዜሮ ዲግሪ ሊሆንብን ነው። ዜሮ ዲግሪ ደግሞ እንደዚህ አይነት አይደለም። ዜሮ ዲግሪ የሚባለው ምንም አይነት አንግል አይሰራም ልጥፍ ያለ ነው። ስለዚህ ጎነ ሶስት አይሆንም። የጎነ ሶስት ውስጥ አቢ አንግሎች ሶስቱ ድምር ነው እንጂ 180 መምጣት ያለበት የሁለቱ አንግሎች ብቻ አይደለም ማለት ነው። ስለዚህ አንድ ጎነ ሶስት ውስጥ አንድ ራይታ አንግል ትሪያንግል ብቻ ወይም ደግሞ አንድ ማዕዘናዊ አንግል ብቻ ነው እንጂ የሚኖረው ከአንድ በላይ ሊኖር አይችልም። ምክንያቱም ሶስቱ ሲደመሩ ነው እንጂ 180 መምጣት ያለበት ሁለቱ ብቻ ተደምረው 180 መምጣት ስለሌለበት ማለት ነው። የዚህኛው ሀሰት ነው ማለት ነው። ስለዚህ የቱሩፎልሱ ይሄን ይመስላል። ቀጣዩ ደግሞ ደረቅ ጥያቄ ነው። ሁለተኛው ከታች በምስል የተሰጠው ሁለትዩ ዩ ቀጥታ መስመሮች ሀና ላይ የሚባሉ አሉ። እነዚህ ሁለቱ ማለት ነው በሁለት ቆራጭ መስመሮች ወናከ ተቋርጠዋል። ወናከ እነዚህ ናቸው። የሚፈጥሩትን ፍርቅ ውስጣዊ፣ ፍርቁጫዊ እንዲሁም ተጓዳኝ አንግሎች ለይታችሁ ጻፉ ይላል። ከዚህ በፊት ስለ ፍርቅ ውስጣዊ፣ ፍርቁጫዊ፣ ተጓዳኝ አንግሎች የሰራት ቪዲዮ አለ። እኔ ይህንን ከመስራቴ በፊት ሂዳችሁ ያንን ብታዩ ጥሩ ነው። ከላይ ሊንኩን አስቀምጥላችኋለሁ ወይም ዲስክሪፕሽን ላይ ማስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ለምሳሌ አሁን ፍርቁ ፍርቅ ውስጣዊ እናውጣ። መጀመሪያ ፍርቅ ውስጣዊ፣ ፍርቅ ውስጣዊ የምንለው ለምሳሌ ሁለት እንደዚህ አንግሎች ቢኖሩና እንደዚህ ቢቋረጡ እዚህ ጋር ውስጥ ላይ በዚኛው ሳይድ እና በዚህ በተባቋረጠው መስመር ተቃራኒ ዚኛው ላይ የሚፈጠሩ ሁለቱ አንግሎች ፍርቅ ውስጥ ውስጣዊ አንግሎች ይባላሉ። እነዚህ ሁለቱ እኩል ናቸው። እኩል ሲሆኑ ፍርቅ ውስጣዊ ይባላል። ስለዚህ አሁን እንደ እነዚህ አይነት ነው የምናወጣው፣ ወይም እዚኛው ላይና እዚኛው ላይ ያሉት ማለት ነው። እነዚህ ናቸው። እነዚህን ፈልገን እናወጣለን። አሁን መጀመሪያ ከ ይሄ መስመር ከ ያቋረጠውን ብቻ እንስራ፣ ይሄኛውን ፓርት ማለት ነው። ይሄን ስንሰራ ማን አለ? እቺ ስድ አንግል ስድስት እና አንግል ቀ ፍርቅ ውስጣዊ ናቸው። ስለዚህ አንግል ስድስት እና አንግል ቀብ ብለን እናወጣለን። ከዛ ሌላ ደግሞ ማን አለ? ይሄኛው አንግል አምስት እና አንግል ነ፣ አንግል አምስት እና አንግል ነ አለ እዚኛው ላይ ማለት ነው። እዚኛው ላይ ያለውን ፍርቅ ውስጣዊ ጨርሰናል። አሁን ደግሞ በዚኛው ሳይድ ወ የሚያቋርጠውን እንሰራለን። የትኛው አለ? አንግል ስምንት እና አንግል መ፣ አንግል ስምንት እና አንግል መ ከዛ ሌላ ደግሞ ማን አለ? አንግል ሰባት እና አንግል ሰ፣ አንግል ሰባት እና አንግል ሰ ፍርቅ ውስጣዊ አንግሎች ናቸው ሁለቱ። ለምሳሌ አሁን የአንግል ስድስት 30 ዲግሪ ቢሆን የአንግል ቀ ምን ይሆናል? 30 ዲግሪ ይሆናል እንደማለት ነው። እኩል ናቸው ፍርቅ ውስጣዊ አንግሎች። ስለዚህ አሁን ፍርቅ ውስጣዊዎችን ጨርሰናል። ከዛ ደግሞ ምን እናወጣለን? ፍርቅ ውጫዊ እናወጣለን። ፍርቅ ውጫዊ የሚባሉት ደግሞ ፍርቅ ውጫዊ ይሄ ውስጣዊ ነው። ውጭ የሚባሉት ደግሞ ምን አይነት የሚፈጥሩ ናቸው። ለምሳሌ አሁን እዚህ ጋር እንደዚህ ብናሰምር እና እንዲቪ አንግል የሆነ መስመር ቢያቋርጠው እዚህ ጋር ውጭ ላይ በዚኛው ሳይድ ውጭና ከዚህ ካቋረጠው መስመር በተቃራኒ በዚህ ሳይድ ያሉት እኩል ናቸው። እንዲሁም እዚህ ጋርና በዚህ ሳይድ ያለው ፍርቁጫዊ ይባላሉ ማለት ነው። ስለዚህ አሁን ከዚህ እናወጣለን መጀመሪያ ከዚህኛው ፓርት እናወጣለን። የትኛው ነው አንግል ሁለት ና አንግል ረ ማለት ነው። አንግል ሁለት እና አንግል ረ፣ ከዛ ደግሞ አንግል አንድ እና አንግል ሸ፣ አንግል አንድ እና አንግል ሸ። ከዛ ደግሞ ማን አለ? በዚህኛው ሳይድ ደግሞ እናወጣለን። አንግል ሶስት እና አንግል ደ፣ አንግል ሶስት እና አንግል ደ። በዚህኛው ደግሞ አንግል አራት እና አንግል ፈ፣ አንግል አራት እና አንገድፈ ምን ይባላሉ ፍርቁጫዊ ይባላሉ ማለት ነው አሁን ደግሞ ተጓዳኝ ነው ምናወጣው ተጓዳኝ ስናወጣ ምንድ ምንድነው ምናወጣው አሁን ለምሳሌ ዚ ጋር ሁለት መስመሮች አንዱ መስመር አቋርጣቸው አለ ተጓዳኝ የሚባሉት ና ውስጣዊ አንግሎችን አንድ ላይ ድብልቅ የያዘ ነው ለምሳሌ በዚህ ሳይድ ውጫዊ ከወሰድን በራሱ በተመሳሳይ በተቃራኒ ሳይሆን ባቋረጠው መስመር በተመሳሳይ ሳሄድ ሆነው ውስጥ ላይ ግን ቀጥሎ ያለው እነዚህ ጉርብት አንግል መሆን የለበትም ማለት ነው። ስለ ጉርብት አንግልም የሰራሁት ቪዲዮ አለ እሱን ገብታችሁ ማየት ትችላላችሁ። ከላይም እዚህ ጋር ሊንኩን አስቀምጥላችኋለሁ። ጉርብት አንግል ያልሆኑ እዚኛው ላይና ከዛ ደግሞ ተሻግረው እዚህ ውስጥ ላይ በዚህኛው ውጭ ከዛ በዚህ ውስጥ ለምሳሌ በዚህኛው ውጭ ከዛ በዚህ ውስጥ የሚፈጠሩት ደግሞ ምን ይባላሉ? ተጓዳኝ አንግሎች ይባላሉ ማለት ነው። ለምሳሌ እናውጣ። ከዚህ ተጓዳኝ አንግል ብናወጣ አንግል አንድ እና አንግል ቀ፣ አንግል አንድ እና አንግል ቀ አለ። ከዛ ደግሞ አንግል አምስት እና አንግል ረ፣ አንግል አምስት እና አንግል ረ። ይሆናሉ ማለት ነው። ከዛ በዚኛው ሳይድ አንግል ሁለት እና አንግል ነ አንግል ሁለት እና አንግል ነ፣ አንግል ስድስት እና አንግል ሸ አንግል ስድስት እና አንግል ሸ። አሁን በዚህ ጋር ያለውን ጨረስን። በዚህኛው ሳይድ ደግሞ ስናወጣ አንግል ሶስት እና አንግል መ አንግል ሶስት እና አንግል መ፣ አንግል ሰባት እና አንግል ሀ ሰባት እና አንግል ፈ አንግል አራት እና አንግል ሰ አንግል አራት እና አንግል ሰ ጥኛ ፈናት ሺ ከዛ በኋላ ሌላኛው መጨረሻው አንግል ስምንት እና አንግል ደ አንግል ስምንት እና አንግል ደ ተጓዳኝ አንግሎች ይባላሉ ማለት ነው። ስለዚህ ፍርቁስጣዊ ውጫዊ ተጓዳኝ አውጡ ቢባል አይከብድም ማለት ነው። እንደዚህ ነው የምናወጣው። እንደዚሁ ደግሞ ግልጽ ያልሆነላቸው አሁን ስሰራ ደግሞ ቪዲዮ አለ ከዚህ በፊት የሰራሁት በጣም የተብራራ መንገድ እርሱን ማየት እንዳትረሱ ማለት ነው። ቀጣይ ጥያቄ አምስተኛው እና ያመጣውላችሁ ሶስተኛው እና አራተኛውን ለናንተ ትቼዋለሁ ማለት ነው ክፍል ውስጥ እንድትሰሩት። አሁን ወደ አምስተኛው እንሄዳለን። አምስተኛው የሚከተሉትን ምስሎች በመመልከት የጠርዝ ብዛት የገጽ የገጽ ብዛትና የመለያያ ብዛት አውጡ ይላል። መጀመሪያ ጠርዝ ማለት ምንድነው? የሚለውን እናያለን። ጠርዝ ማለት እነዚህ እነዚህ እነዚህ መስመሮቹ እንዳለ ዙሪያው ላይ የተሰመሩ መስመሮች ጠርዝ ይባላሉ። ገጽ የሚባለው ደግሞ ይሄኛው የምታዩት አራት ማዘኑ አለ አይደል? እዚህም ጋለ እዚህ ፊት ለፊት ላይ ያለ ከዛ እዚህ ጋለ እነዚህ ገጽ ይባላሉ። መለያ ደግሞ የሚባሉት ነጥቦቹ አንዱ አንዱ መስመር ከሌላው መስመር እየተገናኘ የሚገናኝባቸው ቦታዎች ምንድናቸው? መለያ ወይም ደግሞ የሚለያይባቸውን ቦታዎች ልንለው እንችላለን እሱ መለያ እንለዋለን ስለዚህ አሁን ለሁሉም ገጽ መለያና ጠርዝ ብዛት እናወጣለን ማለት ነው የዚህኛውን ስንሰራ የሬክታንጉላር ፕሪዝም ነው ይሄ ሬክታንጉላር ፕሪዝም ማለት ከታችም ከላይም ሬክታንግል የሆነ ቤዝ ያለው ማለት ነው ወይም ደግሞ መሰረት ያለው እሺ ጠርዙን ስናወጣ እንቁጠር አንድ አለ እዚህ ጋ ሁለት እሺ ሁለት ሶስት አለ እዚህ ጋ አራት አለ እዚህ ጋ አምስት ስድስት አለ ሰባት አለ ስምንት አለ እዚህ ጋር፣ እዚህ ጋር ዘጠኝ አለ እዚህ ጋር ደግሞ አስር አለ እዚህ ጋር 11 አለ እዚህ እዚህ ጋር 12 አለ ማለት ነው። ስለዚህ አሁን በአጠቃላይ ስንት ጠርዝ አለው ማለት ነው? የዚህኛው ጠርዙ 12። እሺ ከዛ ደግሞ ገጽ ብዛቱን እንቆጠራለን። ገጹ ደግሞ ስንቆጥር እዚህ ጋር ከላይ ያለው ይሄ የምታዩት አንድ አለ። ከዛ በዚህኛው ጀርባ ሁለት አለ። እዚህ ጋር የምታዩት ይሄኛው ፓርት እዚህ ጋር ያለው ማለት ነው እሱ ሶስት አለ። ከዛ እዚህ ጋር መሰረቱ ይሄ አራት አለ። በዚህ ጋር ያለው ይሄኛው ፓርት አምስት አለ። ከዛ እዚህ ጋር የምታዩት ፊት ለፊቱ ደግሞ ስንት አለ? ስድስት አለ። ስለዚህ ገጽ ስንት አለው? በአጠቃላይ ስድስት አለው ማለት ነው። መለያ ደግሞ ስናወጣ እዚህ ጋር አንድ አለ፣ ሁለት፣ እዚህ ጋር ሶስት አለ፣ እዚህ ጋር እዚህ ጋር አራት አለ፣ እዚህ ጋር አምስት አለ፣ እዚህ ጋር ስድስት አለ፣ እዚህ ጋር ሰባት፣ እዚህ ጋር ስምንት በአጠቃላይ መለያያ የዚህኛው ምስል ስንት አለው? ስምንት አለው ማለት ነው። እንደዚህ አድርጋችሁ ነው የምታወጡት። አሁን የዚህን እናውጣ፣ የዚህኛው ጠርዝ እናውጣ። ለዚህኛው ምስል አንድ አለ ሁለት ሶስት አራት አምስት ስድስት ሰባት ስምንት፣ ሌላ ይቀር የለማ። ስምንት አለው ማለት ነው። ከዛ ገጽ ደግሞ እዚህ ጋር ያለው ፓርት አንድ አለ ከዛ ዚህ ከስር ያለው ሁለት አለ። በዚህኛው ሳይድ ያለችው ሶስት አለ። በዚህኛው ሳይድ ያለችው አራት አለ። ከዛ ዚህ ጋር ፊት ለፊት የምታዩት አምስተኛ አለ። ስለዚህ ገጽ ስንት አለው? አምስት አለው ማለት ነው። መለያያ ደግሞ ስንሰራ እዚችጋ አንድ አለ፣ እዚህ ሁለት፣ ሶስት፣ አራት። ከዛ በኋላ እዚችጋ የሚጋጠሙባት ቦታ አምስት አለ ማለት ነው። ስለዚህ በአጠቃላይ መለያያ ስንት አለ? አምስት አለ። ይሄኛው ምንድነው? ፒራሚድ ነው፣ ሬክታንጉላር ፒራሚድ። ፒራሚድ የምንለው ከታች ብቻ ያለው ከላይና ከታች ነበረ ይሄ ያለው ተመሳሳይ ሬክታንግል፣ ይሄ ግን ከታች ብቻ ሬክታንግል ያለው ከላይ ነጥቦቹ የሚገናኙበት ቦታ ነው እንጂ ከላይ ጣሪያ የሌለው ነገር ምን ይባላል? ፒራሚድ ይባላል ማለት ነው። እሺ እዚህኛው ደግሞ ይሄ ትሪያንጉላር ፕሪዝም ወይም ደግሞ ጎነ ሶስታዊ ፕሪዝም የሚባለው ነው። ይሄኛው እንቁጠር ጠርዞቹን እንቁጠር። አንድ፣ ሁለት፣ ሶስት፣ አራት፣ አምስት ጂጋ ስድስት፣ ሰባት፣ ስምንት ከዛ ዘጠኝ። ነጠብጣቦቹ በነጠብጣብ የተሰሩትን መስመሮች ነው። እሺ መቆጠሩት ስለዚህ ጠርዝ ስንት ሆነ? ዘጠኝ ሆነ ማለት ነው። ገጽ ደግሞ እንቁጠር። እዚህ ጋር ከላይ ያለው አንድ ገጽ አለ፣ ከስር ያለው ሁለተኛ አለ። ከዛ በዚህኛው ሳይድ ያለው ሶስት አለ። በዚህኛው ሳይድ አለው አራት አለ። ከዛ ፊት ለፊት የምታዩት ገጽ አምስት አለ ማለት ነው። ስለዚህ ገጽ ስንት ይሆናል? አምስት ገጽ አለው። ከዛ ደግሞ መለያ ነው የምንቆጥረው። መለያ እዚች ጋ አንድ አለች። እዚች ጋ ሁለት፣ እዚች ጋ ሶስት፣ እዚች ጋ አራት፣ እዚች ጋ አምስት፣ ከዛ በዚች በኩል ስድስት። ስለዚህ በአጠቃላይ ስንት መለያ ያለው? ስድስት መለያያ አለው ማለት ነው። እሺ ወደ ሲሊንደር ስንመጣ ሲሊንደር ምንም አይነት መለያዎች የሉትም፣ ምክንያቱም ክብ ነው። እዚህ ጋም እዚህ ጋም ክብ ነው። እዚህም ጋም ክብ ነው። ይሄኛው ስዕል ስንሰራ ይመስላል እንጂ ጠርዝ ይመስላል እንጂ እንደውም ሲሊንደር ስናየው በ በአካል ስናየው ለምሳሌ መጠጫ ኩባያ አለ አይደለ? እሱም ስናየው ምን አይነት ጠርዝ የለውም አይደል? ዙሪያው ግን ጠርዝ ስናወጣ ይሄኛው ከላይ መጠጫውን ከስርና ከላይ የሆነ ጠርዝ ነገር አለው አይደል? ክብ ሆኖ ግን ጠርዝ የሆነ ነገር አለው አይደል? እሱ ከላይ እና ከታች አለው። ይሄ ክቡ እንደ ጠርዝ እንቆጥረዋለን። ስለዚህ ጠርዙ ዝጅጋ አንድ ዝጅጋ ሁለት ማለት ነው ሁለት ጠርዝ አለው ማለት ነው። ገጽ ደግሞ ያለው እዚህ ጋር ክቡ አለ አንድ ገጽ አለው ታችኛው ክብ ሁለት፣ ከዛ እዚህ ጋር ተሽከረከረው ሲዘረጋ ሬክታንግል ወይም አራት ማዘን የሚፈጥር ግን ክብ ሲሆን ክቡን ሲከባው ክብ የሚፈጥር አይነት አለ እዚህ ጋር ዙሪያውን የከበበው ገጽ እሱ ሬክታንግል አይነት ገጽ ነው። ሶስተኛው ገጽ እሱ ነው ማለት ነው። ስለዚህ በአጠቃላይ ሶስት ገጽ አላቸው። መለያ የምንለው ነገር ምንም አይነት መለያ የለውም፣ ክብ ስለሆነ መስመሮቹ እዚህ ጋር ተለያዩ፣ እዚህ ጋር ተገናኙ የምንልበት ቦታ የለም አደለ። ክብ ሲሆን ሲሊንደርም ሲሆን ስለዚህ መለያ የለውም እንላለን ማለት ነው። ስለዚህ መለያዎችንና የጠርዝ ብዛቶችን እንዲሁም ገጽ እንደዚ አድርገን ማውጣት እንችላለን። ፒራሚድም ፕሪዝም ቢሰጣል ፒራሚድና ፕሪዝም ላይ ፕሪዝም ላይ ጠጣር ምስሎች የሚል ቪዲዮ ሰርቻለሁ ከዚህ በፊት እሱን ቪዲዮ ማየት እንዳስረሱ ከላይ ሊንኩን አስቀምጣለሁ ዲስክሪፕሽን ላይ ማስቀምጥላቸዋለሁ። እንግዲህ ከምዕራፍ አምስት ማጠቃለያ መልመጃ ይጠቅማቸዋል ያልኩትን ፓርት ለፈተና ለምስሪ ለሞዴል ይሆናቸዋል ያልኩትን ፓርት አውጥቼ ሰርቼ ላቸዋለሁ። ከዛ ውጪ ያሉት ክላስ ውስጥ እንድሰሩ እንድስሉ የሚያዙ ናቸው። እነርሱን እናንተ ትሰሯቸዋላችሁ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ እንዲሁም ሼር ማድረግ፣ ለቻናሉ አዲስ የሆናችሁ ወይም አዲስም ሳትሆኑ ግን እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ማድረግ እንዳትረሱ ማለት ነው። በሚቀጥለው ሌላ ቶፒክ፣ ሌላ ሚኒስትሪ ወይም ሞዴል ጥያቄ ይዤላችሁ መጣለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው